ትላንት ጥቅምት 11 ቀን 2018 ዓ ም መሃል አዲስ አበባ ገርጂ ተብሎ በሚጠራው አካባቢ እጅግ ያልተለመደ አንድ የወንጀል ታሪክ በጠራራ ፀሐይ ተፈጽመ። አንዲት ግለሰብ አገር ሰላም ብላ ወጥታ ወደ ጉዳዩዋ ልታመራ ስትል ከየት መጡ ያላለቻቸው ሁለት የፌዴራል ፖሊስ የለበሱ ሰዎች ድንገት መጡና ከመኪናዋ ላይ አውርደው እሷን ወደዚያ አሽቀንጥረው መኪናዋን እየነዱ ሄዱ። ይህ በአዲስ አበባ ትላንትና ጥቅምት 11 ቀን 2018 ዓ.ም የተፈጸመ ወንጀል ነው። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ድግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። ለዛሬው ያስተምራችኋል፣ ያስጠነቅቃችኋል፣ ደግሞ ጓደኛ ዘመድ አዝማዶቻቸውንም ነግራችሁ እንዲጠነቀቁ ታደርጉባቸዋላችሁ ብለን ካሰብናቸው መረጃዎች ውስጥ እጅጉን ያስገረመንን ትላንትና በመሀል አዲስ አበባ ተፈጸመ የተባለውን ጉዳይ ልንነግራችሁ ነው። እንዲህ ያለው ወንጀል እየተባባሰ በመምጣቱ ሁሉ ሰው ሊሰማው ይገባል። ሼር ልታደርጉትና ቤተሰቦቻችሁንና ወዳጅ ዘመዶቻችሁንም ልታስጠነቅቋቸው ይገባል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ይህን ዝግጅት ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲ ወተትና ጠየቅን እናመሰግናለን። ትናንት ጥቅምት 11 ቀን 2018 ዓ ም ተበዳይ እንደ ወትረው ሁሉ ሀገር ሰላም ብላ የዕለቱ ውሎዋን ለመከወን ዲዛይር መኪናዋን እያሽከረከረች ከቤቷ ተወጣና ጉዳይ ወዳለችው ነገር ታመራ ይዛለች። ከቤት በሰላም የወጣችው ተበዳይ ገርጃ አካባቢ ትደርስና ወደ ዩኒቲ ዩኒቨርሲቲ መታጠፊያ አካባቢ ከሚገኘው የትራፊክ መብራት ላይ መብራት ይዟት ትቆማለች። በዚህ ጊዜ ታዲያ ከሰማይ ይውረዱ ከምድር ይፍለቁ በውል ያላወቀቻቸው ሁለት ወታደራዊ ዩኒፎርም የለበሱ ሰዎች እንደው ድንገት አጠገቧ ዱብ ብለው ሴትዮዋን ከመኪናዋ ጎትተው በማውረድ ቀኑን ሙሉ ፀሐይ የቀቃው አስፓልት ላይ አሽቀንጥረው ወርውረው ይጥሏታል። ግለሰቦቹ እንዲያ አበሻቅጠው ከጣሏት በኋላ ዘለው ወደ መኪናዋ ይገቡና የግለሰቧን መኪና ይዘው ለማምለጥ በመሞከር ይፈተለካሉ። ይህን ሁሉ ድርጊት በቅርብ ርቀት ሲመለከቱ የነበሩ ባለመኪኖችም ሆኑ ከግለሰቧ ኋላና ፊት ከጎንና ከጎን የነበሩ አሽከርካሪዎች ግለሰቦቹ የፌዴራል ፖሊስ የደንብ ልብስ እየለበሱ በመሆኑ ነገሩ ከሕግ ጥሰት ጋር የተገናኘና ሴትይቱ በሕግ የምትፈለግ አድርገው በማሰብ የሚሆነውን ነገር ዝም ብሎ ከመመልከት ውጪ አንዳች ያደረጉት ነገር አሊያም ደግሞ ለማድረግ የሞከሩት ነገር አልነበረም። በዚህ ጊዜ ታዲያ በአካባቢው የነበረ የትራፊኩን እና የተጨናነቀውን መንገድ በመክፈትና በማስከፈት ስራ ላይ ተጠምዶ በአካባቢው ላይ የነበረ አንድ የትራፊክ ፖሊስ ይህንን እጅግ ያልተገባ ነገር ያይና ግለሰቦቹ ምንም እንኳን ወታደራዊ የደንብ ልብስ የለበሱ ቢሆንም ቅሉ እንዲህ ባለ መልኩ አንዲትን ግለሰብ መብራት ላይ ከመኪናዋ አውጥቶ ወርውሮ መኪናዋን እየነዱ መሄድ በምንም አግባብ ሕጋዊነት የሌለው ነገር ስለሆነ ምናልባትም ደግሞ ግለሰቦቹ የሕግ ሰዎች ላይሆኑ ስለሚችሉ በሚል በፍጥነት ሞተር ወደ ቆመችበት በመሄድ ሞተር ሳይክሎን አስነስቶ ሳይረን እያስጮኸ እንደ ጀት እየፈጠነ እነዚህን ግለሰቦች ይከተላቸው ያዘ። ይህንን ጉዳይ ሰርተን ማንም ምንም ሳይለን ቶሎ ከሰው አይን ውስጥ እንሰወራለን ብለው ያሰቡት እነዚህ ወረበሎች ከኋላቸው ትራፊክ ፖሊሱ እየተከተላቸው መሆኑን ሲያውቁ ድንግርግራቸው ይወጣና ከትራፊክ ፖሊሱም ሆነ በኋላ ላይ ሊከተላቸው ከሚችል ውርጅብኝ ለማምለጥ ከሚሄዱበት መንገድ ወጥተው በተቃራኒ አቅጣጫ በፍጥነት የሰረቋትን ዲዛየር መኪና መንዳት ይጀምራሉ። በዚህ ጊዜ ታዲያ እንዲያ ጭራሽ ሊነዳ በማይችልበት መኪና ከሌላ አቅጣጫ በሚመጣበት መንገድ የሰረቋትን ዲዛይር መኪና እያክለፈለፉ ሲነዱ መስመሩን ጠብቆ ሀገር አማን ብሎ ከሚመጣ ሌላ ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ታዲያ ትራፊክ ፖሊሱ ይደርስና ሴትዮዋን እንደዛ አፍርጠው መኪናዋን ሊዘርፉ ከሞከሩ ሁለቱ ግለሰቦች ጋር ግብግብ ይገጥም ያዘ። ግለሰቦቹ ትራፊክ ፖሊሱ መጥቶ ትንቅንቅ ሲጀምሩ አሁንም የፌዴራል ፖሊስ አባል መሆናቸውንና ስራ ላይ መሆናቸውን ለማስረዳትና ትራፊክ ፖሊሱን ለማስፈራራት ሙከራ በማድረግ ለማምለጥ የመጨረሻ እድላቸውን ይጠቀሙ ያዙ። ያም ቢሆን ግን ያም ቢሆን ግን ትራፊክ ፖሊሱም የዋዛ ሰው አልነበረምና ግለሰቦቹ ሊለቃቸው በጭራሽ አልቻለም። በአካባቢው የነበሩ ሰዎች ትብብርና ርብርብ ታክሎበት ወንጀለኞቹ በቁጥጥር ስር ሊውሉ ችለዋል። ጠዋት ስትወጣ እንዲህ ያለው ነገር እንደሚገጥማት ጨርሳ ያልገመተችውና ያልጠበቀችው ግለሰብም ድንገት በመምጣት በሯን ከፍተው ቆሌዋን ገፈው ከመኪናዋ ሲጥሏት አካላዊ ጉዳት ደርሶባት ኑሮ ለምርመራ ወደ ሆስፒታል መወሰዷን በአካባቢው የነበሩ የአይንማኞች ገልጸዋል። ታዲያ ዛሬ ማለዳውን ጀምሮ የዚህ ጀግና ትራፊክ ፖሊስ ፎቶና ጥቂት ደቂቃዎች ብቻ የተቀረጸው ቪዲዮ በማህበራዊ ሚዲያ እየተዘዋወረ ይህ ጀግና ትራፊክ ፖሊስ ሊመሰገንና ሊሸለም ይገባል። ስንቶቹ ስራቸውንና ስልጣናቸውን ተገን በማድረግ ያልተገባ ነገር በሚሰሩባት ሀገር ላይ ወንጀል ሲፈጸም ተመልክቶ፣ ለዚያውም የመከላከያ ልብስ የለበሱ ግለሰቦች እንዲህ ያለውን ነገር ሲፈጽሙ አይቶ አይመለከተኝም ስራዬ አይደለም ብሎ ሳይል፣ በዛ ላይ የእውነት የፌዴራል ፖሊስ አባላት ቢሆኑም እንኳ ተግባራቸው ልክ አይደለም፣ ለህግ መቅረብ አለባቸው በማለት ይህንን ጀብዱ በመፈጸሙ ሊሸለም ይገባል እያሉ የትራፊክ ፖሊሱን ፎቶ እያመላለሱ ሲያደናንቁት ታይተዋል። በአዲስ አበባና በአዲስ አበባ ዙሪያ ዕለት ዕለት እየታዩ የመጡት የልብነት አይነቶች እጅግ እየተራቀቁና እየዘመኑ የመምጣታቸው ነገር አሳሳቢ ሆኗል። በተለይ የወታደሪውን የፖሊስ የደንብ ልብስ ለብሰው በፎርጅድ መታወቂያ ህዝቡን የሚዘርፉ ግለሰቦች በተደጋጋሚ መታየታቸው ነገሩን ቀላል እንዳልሆነ የሚያሳይ ጉዳይ ነው። አዲስ አበባ ውስጥ እንዲህ ያለው ወንጀል በተደጋጋሚ የጸጥታ ኃይል ልብስን ለብሰው በተሽከርካሪዎች ታግዘው መኪኖችን በማስቆም ሾፌር ረዳት በማፈን ሸቀጥ ቡና የጫኑ መኪኖችን ይዘው በመሰወር ጭነቱን በማራገፍ ሽጠው የመሰወር ተግባር የፈጸሙም ብዙ ናቸው። እንዲህ ያለው ወንጀል በተደጋጋሚ መፈፀሙ ነገር ትንሽ ረገብ ያለ ቢመስልም አሁንም ቢሆን ለጉዳዩ የተሰጠው ትኩረት አናሳ በመሆኑ የድርጊት ዋል አደር እያለ እንደ አዲስ ብቅ ይል ጀምሯል። ከወራቶች በፊት በአዲስ አበባ ኮልፌ አካባቢ በንግድ ባንክ ተሽከርካሪ ታግዘው የመከላከያ የትራፊክ ደንብ ልብስ ለብሰው ሾፌር አፍነው አንድ መኪና ውስጥ የነበረን ካርቶን ደርዳሪ ግለሰብ ጥለው ሲሄዱ የተያዙ 11 ወንበዴዎች ከነ ተቀባዮቻቸው ተይዘው የነበረ ቢሆንም እስካሁን ወራቶች ቢያልፉም የእነዚህ 11 ወንጀለኞች እጣ ፈንታ ግን ምን እንደሆነ በይፋ አልታወቀም። ይፈረድባቸው አይፈረድባቸው የታወቀ ነገር የለም። አሁን ላይ ችግሩ በቸልታ መታየቱ እንዲህ ያለች አንዲትን ግለሰብ በመሃል አዲስ አበባ በጠራራ ፀሐይ አስፓልት ላይ ወርውረው የጸጥታ ኃይል ልብስን ለብሰው በመሃል ከተማ ወንጀልን የሚፈጽሙ እስከ ማየት አድርሶናል። እነዚህን ዘራፊዎች በማየት በመከታተል አሳዶ ታግሎ በመያዝ የጀግና ተግባር የፈጸመው የትራፊክ ፖሊስ አሁንም ሽልማት ይገባዋል የሚሉ ድምጾች በስፋት ይሰሙ ይዘዋል። ከዚህ ጉዳይ ጋር ተያይዞ ማህበረሰቡ የህግ አስከባሪዎችን ልብስ ለብሰው ወንጀል ሊፈጽሙ የሚችሉ ግለሰቦችን ከመለየት አንጻር ምንና እንዴት ማድረግ አለበት የሚለውን እርስ ጉዳይ በተመለከተ ጠበቃ ሰብለ አሰፋ የሚከተለውን ሀሳብ አጋርታለች። እንዲህ ትላለች። ትክክለኛ ያልሆኑ ፖሊሶችን እንዴት መለየት ይቻላል? ሀው ቱ ስፖት ኤፌክ ፖሊስ ኦፊሰርስ፣ ትላለች ደግሞ በእንግሊዘኛ። አንደኛ የሚኒስትሮች ምክር ቤት በ2005 ስለ ፌዴራል ፖሊስ አባላት መተዳደሪያ ያወጣውን ደንብ ቁጥር 268 ህዝባሩ 2005 አንድ ህጋዊ ትክክለኛ የሆነ የፌዴራል ፖሊስ የሚኖሩትን መገለጫዎች አስቀምጧል። እነኚህን መገለጫዎች በመረዳትና በመለየት ያለአግባብ ለወንጀል ዓላማ የፖሊስን ደንብ ከሚለብሱ ሰዎች መለየት ይቻላል። ህጋዊ የሆኑና ወንጀልን ለመከላከል የህብረተሰቡን ሰላምና ደህንነት ለመጠበቅ የሚንቀሳቀሱ የፌዴራል ፖሊሶች የሚከተሉት ልዩ መገለጫዎች አሏቸው። አንደኛ የፖሊስ አባላት ለስራና ለክብረ በዓል አስፈላጊ የሆኑ የደንብ ልብስና ትጥቆች ይኖሯቸዋል። ይህ ደግሞ በአንቀጽ 26 ላይ የተዘረዘረ ነው። ሁለተኛው ማንኛውም የፌዴራል ፖሊስ አባል በኮሚሽኑ የሚሰጠው መለያ ቁጥርና መታወቂያ ይኖረዋል። ሶስተኛ የስራ ድርሻቸውን የሚገልጽ ባጅ ይኖራቸዋል። አራተኛ ትክክለኛ የፖሊስ አባል በደንብ ልብሱ ላይ በግልጽ በሚታይ ሁኔታ መለያ ቁጥሩ በግራ ደረቱ ላይ ይኖረዋል። አምስተኛ ማንኛውም የፖሊስ አባል ህግ በማስከበር ሂደት መታወቂያ መያዝ ብቻም ሳይሆን መታወቂያውን የሚያሳይ ስለመሆኑ በዚሁ ደንብ ተመልክቷል። ይህ ማለት ማንኛውም ግለሰብ አንድ የህግ አካል ነኝ ያለ ሰው መጥቶ ሲይዘው መታወቂያውን የማየት መብትና የመጠየቅም መብት አለው ማለት ነው ሲቀጥል የአንድ የፌዴራል ፖሊስ መታወቂያን ፎርጅዳ ለመሆኑን በተመለከተም ህጋዊና በኮሚሽኑ የሚሰጥ መታወቂያ የሚከተሉ ይዘቶች ሊኖሩት እንደሚገባ በደንቡ ተመላክቷል። የመጀመሪያው የፌዴራል ፖሊስ ኮሚሽን አርማ አለው። ሲቀጥል ደግሞ የፖሊስ አባሉን ፎቶግራፍ ያሳያል ሙሉ ስሙም ተጨምሮበት ማለት ነው። የስራ ክፍሉን የስራ ደረጃውን ማረጉን፣ የደሙን አይነት ሁሉ መታወቂያው ሊጠቅስ ይገባል። ከእነዚህ ውስጥ አንዳቸው እንኳ ቢጎድሉ መታወቂያው ትክክል ያልሆነ ፎርጅድ ነው ማለት ነው። መለያ ቁጥሩን መያዝ እንዳለበትም ተመልክቷል። ይህም በተለይ የፖሊሶችን መታወቂያ ፎርጅድ በማሰራት ማህበረሰቡን ለማሳሳት የፖሊስ ደንብ ልብስ ለወንጀል ዓላማ የመጠቀም ሁኔታ ሲያጋጥም መታወቂያው ላይ ያለውንና በግራ ደረቱ ላይ የተለጠፈውን መለያ ቁጥር በማስተያየት ማረጋገጥም የሚቻልበት እድልን 268 ህዝባር 205 ተፈጥሯል። ስለሆነም ከላይ ያሉትን ዝርዝር መረጃዎች በትኩረት ተመልክቶ ትክክለኛና ለሕግ ማስከበር የቆሙ ፖሊሶችን ከወንጀለኞችና ያለ አግባብ የፖሊስ ደንብ ልብስ ለብሰው ወንጀል ለመፈጸም ዓላማ ከሚነሱ ግለሰቦች መለየት ይቻላል ማለት ነው። ከዚህ ጋር በተያያዘ በትናንትና ሁለት የፌዴራል ፖሊስን የደንብ ልብስ ለብሰው ወንጀል ለመፈጸም አስበው ዲዛይር መኪናዋን ለመስረቅ የሞከሩትን ሁለት ግለሰቦች በቁጥጥር ስር እንዲውሉ፣ ባለንብረቷም በወንጀሉ መኪናዋን ብቻ ሳይሆን ከኋላ መኪና ውስጥ የነበረችውንም ሕፃን ልጇን ጨምሮ ልታጣ የነበረበትን አጋጣሚ የቀለበሰው ትራፊክ ፖሊስ ትልቅ ክብርና እውቅና የሚገባው ነው። አመሰግናለሁ ትላለች። ጠበቃ ሰብላ ሰፋ እንግዲህ አገር ሰላም ብላ ልጇንም ይዛ ከሰላም በሰላም ከቤቷ የወጣችው ይቺ ግለሰብ እንደዚህ ያለ ጉዳይ ይገጥመኛል ብላ አስብ አልነበረም። ይህ ለሁላችንም ትምህርትና ማስጠንቀቂያ ነው። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ቢያስተምራቸው ብለን ነው ይህም መሰናዱ ያቀረብ ነው። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።